Weise ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። በስህተት ከእስር ተለቆ ሲፈለግ የነበረው ኢትዮጵያዊ ለንደን ውስጥ መያዙ ተነገረም። ሐዱሽ ገብረስላሴ ቅባቱ ራሱን ቀይሮ ሲንቀሳቀስ ማምሻውን በፖሊስ መያዙን ዘገቦች አመልክተዋል። ሐዱሽ ከእንግሊዝ እንደሚባረር ጠቅላይ ሚኒስትር ኪር ስታርመር አስታውቀዋል። በሕገ ወጥ መንገድ ብሪታንያ የገባው ሐዱሽ ገብረ ሥላሴ በወሲብ ትንኮሳ ተከሶ አንድ ዓመት እስር ተፈርዶበታል። ከትላንት በስቲያ በስህተት ከእስር መለቀቁን ተከትሎ በእጅጉ ሲፈለግ ቆይቷል። ሐዱሽ በ14 ዓመት ታዳጊ ላይ የወሲብ ትንኮሳ ፈጽሟል በሚል መያዙን ተከትሎ የፀረ ስደተኛ ተቃውሞ መካሄዱ ሲታወስ ፍርድ ከተሰጠ በኋላም ጉዳዩ ጋብ ብሎ ቆይቷል። ከትላንት በስቲያም በስህተት መለቀቁ ከተሰማ በኋላ እንደገና ውዝግብ ተቀስቅሶ አንድ የፖሊስ መኮንን ከስራ ሲታገድ መንግስት ጉዳዩ እንዲጣራም ሀዱሽንም ከገባበት ገብቶ አስረው እንዲያመጣ ለፖሊስ ትእዛዝ ሰጥቷል። ዛሬ ማምሻውን ትእዛዙ ተፈጽሞ ሀዱሽ ባለኮፍያ ጃኬት ለብሶና ፊቱን ሸፍኖ ሲንቀሳቀስ በፖሊሶች እጅ ገብቷል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ሀዱሽ ከሀገር ይባረራል ከማለታቸው ውጪ እንዴትና መቼ ወደ ሀገሩ ኢትዮጵያ እንደሚጫን ያሉት የለም። ሩሲያም የኒኩሌር ሚሳኤል ሙከራ ማካሄዷ ተነገረም። ሞስኮ 14 ሺ ኪሎ ሜትር ይሸፍናል ያለችውን የኒኩሌር ክሩዝ ሚሳኤል ሙከራ በተሳካ ሁኔታ ማካሄዷን ስታስታውቅ እርምጃው ለዩክሬን የረጅም ርቀት ሚሳኤል ለመስጠት ላቀዱ ሀገሮች እንደ ማስጠንቀቂያም የሚቆጠር ነው ይላሉ የተለያዩ ወገኖች። በ2018 ይፋ የሆነው ክሩዝ ሚሳኤል ከየትኛውም የሚሳኤል መከላከያ በቀላሉ ማምለጥ የሚችል እንደሆነ ይነገራል። የምዕራብ ሳይንቲስቶች ሩሲያ ሚሳኤሉን በተሳካ ሁኔታ መሞከሯን አስመልክቶ ጥርጣሬያቸውን ሲገልጹ ቆይተዋል ከዚህ ቀደም የአሜሪካም አየር ኃይልና የጠፈር ምርምር ማዕከል በ2021 ባወጡት ሪፖርት ደግሞ ሚሳኤሉ ሩሲያም አህጉር አቋራጭ የጦር መሳሪያ አቅም እንዲኖራት ያስቻለ ነው ብለዋል። ያም ሆኖ በዚያው ዓመት ላይ የወጣ ሌላ ሪፖርት ሞስኮ ክሩዝ ሚሳኤሉን ለግዳጅ ዝግጁ ለማድረግ ተጨባጭ ፈተናዎች እንደገጠሟት ሲያመለክት ሶስትና አራት ሚሳኤል ወይም ደግሞ ለሶስትና ለአራት ጊዜ ያህል ያደረገችው የሚሳኤል ሙከራ መክሸፉንና ከዚሁ ጋር ተያይዞ በተከሰተ አደጋ በርካታ ሰዎች መሞታቸውን ለአብነት አንስቷል። ይሄው ክሩዝ ሚሳኤል ከ10 እስከ 20 ኪሎ ሜትር መወንጨፍ እንደሚችልና አሜሪካንን ጭምር የመምታት አቅም እንዳለው ተነግሯል። ሚሳኤሉ ከመሬት በ50ና በመቶ ሜትር ከፍታ ላይ ሳይቀር መብረር ስለሚችል በአየር መቃወሚያ አይን ውስጥ የመግባት እድሉ እጅግ አነስተኛ ነው ይባላል። የሚሳኤል ጣቢያው ከሞስኮ 475 ኪሎ ሜትር ርቀት ላይ እንደሚገኝ ሮይተርስ በቅርብ መዘገቡ ይታወሳል። ዛሬ ይህንኑ የኒኩሌር ሚሳኤል ሙከራ በተመለከተ የሀገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹም ለፕሬዚዳንት ፑቲን ማብራሪያ መስጠታቸው ታውቋል። የሚሳኤሉ የመጨረሻ ሙከራ ከሁለት ዓመት በፊት በተሳካ ሁኔታ መካሄዱን ፑቲን መግለጻቸው ሲታወስ፣ ከዚያ ቀደም ግን 13 ጊዜ ሙከራ ተደርጎ የሁለቱ ብቻ በከፊል መሳካቱን ዘገቦች አመልክተዋል። በአሁኑ ሙከራም ሚሳኤሉ ለ15 ሰዓታት አየር ላይ መቆየቱን ኤታማዦር ሹሙ ገልጸዋል። የሱዳን ፈጥኖ ደራሽ ኃይል ኤልፋሸር ከተማ የሚገኝ ቁልፍ የሱዳን ጦር ሰፈር መያዙን አስታወቀም። ፈጥኖ ደራሽ ኃይሉ ዛሬ ባወጣው መግለጫም ከፍተኛ ወታደራዊ ተሽከርካሪዎች ማውደሙንና ሌሎች ወታደራዊ ቁሳቁሶች መያዙን አመልክቷል። በማኅበራዊ መገናኛ የተሰራጨውን የፈጥኖ ደራሹ ተዋጊዎች በጦር ሰፈሩ ሲንቀሳቀሱ የሚያሳይ ቪዲዮ ትክክለኛ መሆኑን ቢቢሲ አረጋግጫለሁ ብሏል። ይኸው የኤልፋሸር ጦር ሰፈር በፈጥኖ ደራሽ ኃይሉ መያዝ ለመንግሥት እንደ ትልቅ ሽንፈት የተቆጠረ ሲሆን ጦር ኃይሉ ግን ስለ ጉዳዩ እስካሁን ምንም አላለም። የሱዳን ፈጥኖ ደራሽ ኃይል ያለፉትን 18 ወራት ኤልፋሸር ከተማን ከቦ ሲዋጋ የነበረ ሲሆን በጥቂቱ ከ300 ሺህ በላይ ሕዝብ በውጊያ መፈናፈኛ አጥቶ መቆየቱ ይነገራል። በከተማው ረሃብና በሽታ መስፋፋቱ ሲነገር የመንግሥታቱ ድርጅት አጣሪዎች ፈጥኖ ደራሽ በርካታ ሰብአዊ ወንጀሎች ፈጽሟል በሚል ይከሳሉ። በሱዳን ጦርና የፈጥኖ ደራሽ ኃይል ከፍተኛ አዛዦች መካከል በተፈጠረ የስልጣን ሽኩቻ ሳቢያም ሀገሪቱ ያለፉትን ሁለት ዓመታት በጦርነት ስትታመስ ቆይታለች። በዚሁ የእርስ በርስ ጦርነት ከ150 ሺህ በላይ ህዝብ ሲገደል፣ ከ12 ሚሊዮን የሚልቁ ዜጎች መፈናቀላቸው ይነገራል። በዓለማችን የከፋ ሰብአዊ ቀውስ እንዲደርስ ያደረገ ነው ጦርነቱ። አሜሪካና ቻይና የንግድ ልውውጥ ወይም ደግሞ የንግድ ውል ለመፈጸም በሚያስችል ማዕቀፍ ላይ ለመነጋገር ተስማሙ። ሀገሮቹ በዚሁ የንግድ ማዕቀፍ ላይ በመጪው ሳምንት እንደሚነጋገሩ የአሜሪካ ገንዘብ ሚኒስቴር ገልጧል። የመጨረሻ ውሳኔ በሚደረስባቸው የቲክቶክ የአሜሪካ ቁጥጥርና ማዕድንን ጨምሮ በተለያዩ የንግድ ጉዳዮች ላይ ይነጋገራሉ ተብሎ ይጠበቃል። አወዛጋቢው የትራምፕ የታሪፍ ማስፈራሪያም ትራምፕናም የቻይና አቻቸው ሺጂንፒንግ በመጪው ሐሙስ በደቡብ ኮሪያ በሚያደርጉት ውይይት ዋነኛ አጀንዳ ይሆናል የተባለው ከወዲሁ የአሜሪካ የንግድ ልዑካን በማሌዥያም በሚካሄደውና ፕሬዚዳንት ትራምፕ በሚሳተፉበት የደቡብ ምስራቅ እስያ ሀገሮች ጉባኤ ከተሳተፉ ሀገራት ጋር ውይይት እያካሄዱ ናቸው ተብሏል። ፕሬዚዳንት ትራምፕ በድጋሚ ከተመረጡ ወዲህ ለመጀመሪያ ጊዜ በእስያ ፓሲፊክ ጉብኝት መጀመራቸው ሲነገር ታሪፍና ውድ ማዕድናት ጉዳይ በሚያካሂዷቸው ስብሰባና ንግግሮች ዋነኛ አጀንዳ እንደሚሆኑ ተመልክቷል። ቲክቶክን በተመለከተም ከብሔራዊ ደህንነት አንፃር አሜሪካም በግዛቷም የቲክቶክ እንቅስቃሴ ወይም ስርጭት ከቻይና እጅ ወጥቶ በራሷ ባለቤትነት ስር እንዲተዳደር ትፈልጋለች። ኩባንያው በአሜሪካም የቲክቶክ ዘመቻን እንዲሸጥላት ባቀረበችው ጥያቄ ላይ ሰፊ ንግግር ይካሄዳል ነው የተባለው። ይህ አዋዜ ነው።